የጡረታ ፈንዱ ከፍተኛ የሆነ ገንዘብ በየአመቱ ይሰበስባል፣ ትርፍም አለው። ምንም እንኳን ኢንቨስት እያደረገ ያለው ያን ያህል ትርፍ የሚያስገኝ ኢንቨስትመንት ላይ ባይሆንም በየአመቱ ከፍተኛ የሆነ ትርፍ ያገኛል። የሆነበት ምክንያት እንግዲህ አንደኛ የሚዋጣው መጠን ከፍተኛ ነው፣ ሁለተኛ ደግሞ የሚከፈለው የጡረታና የዳረጎት መጠኑ በጣም አነስተኛ በመሆኑ ምክንያት ነው። ሰላም እንዴናችሁ። በዛሬ ቪዲዮ በሰራተኞች ጡረታ አዋዝ ላይ የፈንድ አስተዳደር ቦርዱ ከጡረታ መዋጮ የተገኘውን ገንዘብ አስተማማኝና ትርፍ በሚያስገኝ ኢንቨስትመንት ላይ ማዋል እንዲችሉ ስልጣን ተሰጥቷቸዋል። ነገር ግን የመንግስት ሰራተኞች ጡረታ ፈንድ አስተዳደር እና የግል ድርጅት ሰራተኞች ጡረታ ፈንድ አስተዳደር ሁለቱም ተጠሪነታቸው ለናሽናል ባንክ ነው። ናሽናል ባንክ ደግሞ ከጡረታ ፈንድ ማኔጅመንት ጋር በተገናኘ ስልጣን ተሰጥቶታል። በዚህ ዓመት የግል ድርጅት ሰራተኞች ጡረታ ፈንድ አስተዳደር 37 ቢሊዮን ብር ትሬዠሪ ቢል ላይ ኢንቨስት እንዲያደርግ ትእዛዝ ተሰጥቷቸዋል። ይህ ማለት ባለፈው ዓመት የተጣራ ያገኙት 30 ቢሊዮን ብር ነበረ ለጡረተኞች ከሚከፍሉት ውጪ ማለት ነው። ስለዚህ ኦልሞስት ከጡረታ መዋጮ ያገኙትን በሙላ ትሬዠሪ ቢል ላይ ኢንቨስት እንዲያደርጉ ተገድደዋል ማለት ነው። ይህ ደግሞ ዞሮ ዞሮ ኢንቨስትመንቱ ከትሬዠሪ ቢል ማለፍ አልቻለም። ይህ አዋጅ በሚወጣበት ጊዜ በጣም ትልቅ ተስፋ ተጥሎበት ነበረ። ምክንያቱም ከአዋጁ በፊት የጡረታ ፈንድ አስተዳደሩ ከትሬዠሪ ቢል ውጭ ሌላ ኢንቨስትመንት አማራጮችን ማየት አይችልም ነበረ። ነገር ግን በዚህኛው አዋጅ የተሻለ የኢንቨስትመንት አማራጮችን ማየት እንዲችሉ ለቦርዱ ስልጣን የሰጠው ቢሆንም ከሚገኘው ፈንድ አንጻር ትሬዠሪ ቢል ላይ ኢንቨስት የሚደረገው ኦልሞስት ሙሉ ለሙሉ ስለሚሆን ከዛ የሚተርፍ ነገር ስለማይኖራቸው ሌላ ኢንቨስትመንት አማራጭ የማየት እድል አይኖራቸውም ማለት ነው። ሌላኛው ተስፋ ተጥሎበት የነበረው የካፒታል ማርኬቱ መምጣት ነበረ። ምክንያቱም ካፒታል ማርኬት ላይ የተለያዩ የኢንቨስትመንት አማራጮች ስለሚኖሩ ትርፋማና አስተማማኝ በሆነ ኢንቨስትመንት አማራጮች ላይ ኢንቨስት ይደረጋል ተብሎ ተጠብቆ ነበረ፣ በቦርዱን በኩል በጣም ትልቅ ተስፋ ተጥሎበት ነበረ። ነገር ግን አስቀድሜም እንደነገርኳችሁ የሚያገኙትን ፈንድ ትሬዠሪ ቢል ላይ ኢንቨስት እንዲያደርጉ በናሽናል ባንክ እየተጠየቁ ስለሆነ ከዛ ተርፎ ሌላ የኢንቨስትመንት አማራጭ የሚያዩበት ሁኔታ አይኖራቸውም ማለት ነው። በነገራችን ላይ ካፒታል ማርኬት ላይ ኤክሰስ ፈንድ ካላቸው ተቋማት መካከል ከፍተኛው የጡረታ ፈንድ አስተዳደሩ ጋር ነው። ስለዚህ ይህ ፈንድ ደግሞ ጥሩ ትርፍ የሚያስገኝ ኢንቨስትመንት ላይ ትሬጀሪ ቢል በነገራችን ላይ ኢንትረስቱ በፊት በነበረው አንድ ፐርሰንት ነበረ በጣም ለረጅም ጊዜ ማለት ነው። ከዛ በኋላ ግን ዘጠኝ አስር ፐርሰንት እንዲሆን ተደርጓል። ይህም ሆኖ ግን ከዚህ የተሻለ ኢንቨስትመንት ኤሪያ ማየት እንዲችሉ እድል የሚሰጥ አዋጅ ነበረ። ነገር ግን ናሽናል ባንክ ያው በተሰጠው ስልጣን መሰረት ከፍተኛውን የሆነ የፈንድ መጠን አሁንም ትሬጀሪ ቢል ላይ እንዲያውሉ ትዕዛዝ ሰጥቷቸዋል ማለት ነው። ስለዚህ የፈንድ አስተዳደሩ ከትሬጀሪ ቢል መውጣት አልቻለም። ሌላኛው ጉዳይ ደግሞ በዚህ ዓመት የደሞዝ ጭማሪ ለመንግስት ሰራተኞች ሲደረግላቸው ለጡረተኞችም ይደረጋል ተብሎ ተጠብቆ ነበረ፣ ነገር ግን አልሆነም። በነገራችን ላይ የደሞዝ ጭማሪ ሲደረግ የጡረታ ፈንድም አብሮ ይጨምራል። የጡረታ መዋጮው የሚደረገው በደሞዛቸው ላይ ቤስ ተደርጎ ስለሆነ ማለት ነው። ስለዚህ ለሰራተኞች ደሞዛቸው ሲጨመርላቸው ለጡረተኞችም የጡረታ አበሉ አብሮ ቢጨመር ከጡረታ ፈንዱ ተጨማሪ ወጪ ላይኖርበት ይችላል፣ ወይም ደግሞ ወጪው ኢንሲግኒፊካንት ሊሆን የሚችለው ነገር ግን መንግስት ይህንን አላደረገላቸው። በነገራችን ላይ በአዋጁ የጡረታ አስተዳደሩ እስከ ሶስት ዓመት ድረስ የጡረታ አበል ላይ ማሻሻያ ሊያደርግ እንደሚችል ይህንንም በሚያደርግበት ጊዜ የኑሮ ሁኔታንና የአስተዳደሩን የፈንድ ሁኔታ ኮንሲደር አድርጎ እስከ ሶስት ዓመት ድረስ ማሻሻያ ሊያደርግ እንደሚችል አዋጁ አስቀምጧል። በዚህ ምክንያት እንግዲህ ለመንግስት ሰራተኞች በሚጨመርበት ጊዜ አብሮ ለጡረተኞችም ይጨመራል ተብሎ ተጠብቆ ነበረ። ይሄ አልሆነም። ኤንዌይ ሌሎች ጉዳዮችን ከማንሳታችን በፊት በአዋጁ ላይ የተጠቀሱትን ዋና ዋና የሚባሉትን ጉዳዮቹን ላንሳላችሁ። በአዋጁ ሶስት አይነት የጡረታ አበል አይነቶች አሉ። የመጀመሪያው የአገልግሎት የጡረታ አበል ነው፣ ሁለተኛው የጤና ጉድለት የጡረታ አበል ሶስተኛው ደግሞ የጉዳት ጡረታ አበል ነው። የአገልግሎት የጡረታ አበል የሚታሰበው ጡረተኛው የሰጠው የአገልግሎት መጠንና እድሜው ነው ኮንሲደር የሚደረገው። የጤና ጉድለት የጡረታ አበል ደግሞ ሰራተኛው ጤና በማጣቱ ምክንያት ደሞዝ የሚያስገኝ ማንኛውንም ስራ መስራት በማይችልበት ጊዜ በሕክምና ቦርድ ተረጋግጦ ማለት ነው የሚታሰብ የጡረታ አበል ነው። የጉዳት የጡረታ አበል ደግሞ ሰራተኛው መደበኛ ስራውን በሚሰራበት ጊዜ ጉዳት ሲደርስበት ደሞዝ የሚያስገኝ ስራ መስራት አለመቻሉን በሕክምና ቦርድ ተረጋግጦ የሚታሰብለት የጡረታ አበል ነው ማለት ነው። እያንዳንዳቸውን ስንመለከት የአገልግሎት ጡረታ አበል የሚገባው ሰራተኛ ቢያንስ አስር ዓመት ያገለገለ ሰራተኛ አገልግሎቱን ካቋረጠ እና የጡረታ መውጫ እድሜው ሲደርስ ማለትም ስልሳ ዓመት የጡረታ እድሜው የጡረታ አበል እስከ እድሜው ልክ ድረስ ይከፈለዋል ማለት ነው። ሰራተኛው ከሞተ ደግሞ ለተተኪዎቹ የጡረታ አበሉ ይከፈለዋል። አንደኛው ሴናሪዮ ይሄ ነው። ሁለተኛው ደግሞ ቢያንስ 25 ዓመታትን ያገለገለ ሰራተኛ በራሱ ፍቃድ አገልግሎት ካቋረጠ የጡረታ መውጫ ዕድሜው ሊደርስ አምስት ዓመታት ከሚቀረው ጊዜ ጀምሮ እስከ ዕድሜ ልኩ የአገልግሎት ጡረታ አበል ይከፈለዋል ማለት ነው። ይህ ማለት ለምሳሌ ሰራተኛው በ24 ዓመቱ ቢቀጠርና ከ49 ዓመቱ ላይ ስራውን ቢያቆም ከስድስት አመት በኋላ የአገልግሎት የጡረታ አበሉ ይከበርለታል ማለት ነው። እንግዲህ የአገልግሎት ዘመን የሚቆጠረው በሙሉ አመት በሙሉ ወራትና በሙሉ ቀናት ይሆናል። ቀድሞ በነበረው አዋጅ ላይ ከሰባት ወር በታች የሆነ የአገልግሎት ጊዜ የአገልግሎት ዘመን ቁጥር ውስጥ አይገባም ነበረ። ከሰባት ወር በላይ የሆነው ጊዜ ደግሞ እንደ አንድ አመት ይታሰብ ነበረ ማለት ነው። በዚህኛው አዋጅ ግን እያንዳንዱ አመት እያንዳንዱ ወራትና እንደዚሁም ደግሞ እያንዳንዱ ቀናት የአገልግሎት ዘመን ጊዜ ውስጥ ገብቶ ይቆጠራል። ከዛ ውጪ ደግሞ ሰራተኛው ደሞዙ ሳይቋረጥ በማናቸውም ምክንያት አገልግሎቱን አቋርጦ በነበረበት ጊዜ፣ በትምህርት ምክንያት፣ በወሊድ እረፍት ምክንያት ሊሆን ይችላል። በሌሎች ማናቸውም ምክንያት ደሞዝ እየተከፈለው ነገር ግን አገልግሎት እየሰጠ ባልነበረበት ጊዜ ሁሉ የአገልግሎት ዘመኑ ይቆጠርለታል። ከዛ ባለፈ ደግሞ ሙሉ ጊዜውን በማናቸውም የመንግስት አካል በህዝብ ወይም ደግሞ በሰራተኛው ማህበር በተመራጭነት አገልግሎት የሰጠበትም ጊዜ የጡረታ መዋጮ እስከተከፈለ ድረስ ምንም እንኳን አገልግሎት ያልሰጠ ቢሆንም የአገልግሎት ጊዜው ይቆጠርለታል ማለት ነው። ከዛ ባለፈ የአገልግሎት ዘመን አቆጣጠር ላይ በከባድ ወይም ደግሞ ለጤንነትና ለህይወት አስጊ በሆኑ የስራ መስኮች ላይ የተፈጸመ አገልግሎት እስከ ሁለት እጥፍ ድረስ እንዲቆጠር እንደዚሁ ሊወሰን ይችላል። የእድሜ አቆጣጠሩን ስንመለከት ደግሞ ለመጀመሪያ ጊዜ ሰራተኛው ሲቀጠር የመዘገበው የልደት ዘመኑ ነው የሚታስበው። ከዛ ቀን ጀምሮ እስከ ስልሳ ዓመቱ ድረስ ነው ማለት ነው የሚታሰብለት። ስለዚህ የመጀመሪያ ስራችሁን ስትቀጠሩ የሞላችሁት የልደት ዘመን እናሻሽለው፣ እንቀይረው ብላችሁ ማንኛውንም አይነት ማስረጃ ከሆስፒታል፣ ብትሉ ከሃይማኖት ተቋማት ኢቨን ከፍርድ ቤት እራሱ ብታመጡ ለመጀመሪያ ጊዜ የሞላችሁትን የልደት ዘመን ማሻሻል አይቻልም ማለት ነው። በኤክሰፕሽን ደግሞ አስተዳደሩ በሚያደርገው ጥናት መሰረት ስልሳ ዓመት በላይ የሆነ የጡረታ መውጫ እድሜ ሊወሰን እንደሚችል እንደዚሁ በአዋጁ ተጠቅሷል ማለት ነው። ከዛ ባለፈ ደግሞ አስተዳደሩ በሚያደርገው ጥናት በከባድ ወይም ደግሞ ለጤንነትና ለህይወት አስጊ የሆኑ የስራ መስኮች ላይ ለተሰማሩ ሰራተኞች ከስልሳ ዓመት ያነሰ ጊዜ የጡረታ መውጫ እድሜ ሊወሰን እንደሚችል እንደዚሁ በአዋጁ ተደንግቋል ማለት ነው። ስለዚህ የአገልግሎት የጡረታ አበል የሚወሰነው በሁለቱ ነው ማለት ነው። አንደኛ ሰራተኛው አገልግሎት የሰጠበት ዘመን፣ ሁለተኛው ደግሞ የሰራተኛው እድሜ ኮንሲደር ይደረጋል ማለት ነው። የአገልግሎት ጡረ አበልን ለመወሰን የአገልግሎት ጡረታ አበል መጠን የሚሰላው ሰራተኛው ለመጀመሪያው አስር ዓመት ላገለገለበት ጡረታ ከወጣበት ወደኋላ የሶስት ዓመታት ወይም ደግሞ የ36 ወራት ሲከፈለው የነበረው ደሞዙ አማካይ ተደርጎ የእሱን 30 ፐርሰንት ድረስ ለመጀመሪያው የአስር ዓመት አገልግሎቱ ይታሰብለታል ማለት ነው። ከአስር ዓመት በኋላ ላገለገለበት ለእያንዳንዱ ዓመት ደግሞ በ1.25 ፐርሰንት ይባዛለታል። ለምሳሌ ሰራተኛው ጡረታ ከመውጣቱ ሶስት ዓመታት በፊት ያገኘ የነበረው የደሞዝ መጠን 15000 ብር ለ16 ወራት፣ 20000 ብር ደግሞ ለ11 ወራት፣ 25000 ብር ደግሞ ለ9 ወራት ያገኘ ቢሆን የዚህን የአገልግሎት የጡረታ አበል ለማስላት 15000 ብር ለ16 ወራት ተከፍሎታል። ስለዚህ 15000 ብር ሲባዛ በ16 ወራት እናደርጋለን 240 ሺ ብር ይመጣል። ለ11 ወራት ደግሞ ሲከፈለው የነበረው 20 ሺ ብር ነው። 20 ሺ ብር ሲባዛ በ11 እናደርጋለን፣ 220 ሺ ብር ይመጣል። ከዛ ደግሞ 25 ሺ ብር 9 ወራት ሲከፈለው ነበረ። 25 ሺ ብር ሲባዛ በ9 እናደርጋለን፣ 225 ሺ ብር ይመጣል ማለት ነው። ከዛ ሶስቱንም እንደምራቸዋለን በሶስት ዓመታት ውስጥ ሲከፈለው የነበረው ጠቅላላ የደሞዙ መጠን ነው፣ 685 ሺህ ብር ይመጣል። በሶስት ዓመት ውስጥ ወይም ደግሞ በ36 ወራት ጊዜ ውስጥ ሲከፈለው የነበረውን የደሞዙ መጠን ለ36 ወራት እናካፍለዋለን። የሶስት አመት አማካይ ደሞዙ 1927.78 ሳንቲም ይሆናል ማለት ነው። ስለዚህ የሶስት ዓመት አማካኝ ደሞዙን ለመጀመሪያው 10 አመት 30 ፐርሰንቱ ነው የምንወስድለት ከዛ በኋላ ላገለገለው አገልግሎቱ ደግሞ በአንድ ነጥብ ሁለት አምስት ፐርሰንት ነው የምናበዛው። ሰራተኛው ጠቅላላ ያገለገለበት አመታት ደግሞ ሰላሳ ስድስት አመት ቢሆን ከሰላሳ ስድስት አመት ውስጥ ለመጀመሪያው አስር አመት ያገለገለውን ሰላሳ ፐርሰንት ነው የሚወሰድለት። የተቀሩት አመታት ደግሞ ከሰላሳ ስድስት ዓመት ላይ አስሩን አመት ስናነሳለት 26 ዓመት ይቀረናል። ለ26 ዓመቱ ደግሞ በ1.25 ፐርሰንት ነው የምናበዛው። ይህ ደግሞ 32.5 ፐርሰንት ይሰጠናል። ሁለቱንም ፐርሰንቶች እንደምራቸዋለን። 30 ፐርሰንት ሲደመር 32.5 ፐርሰንት እናደርጋለን። ይህ ደግሞ 62.5 ፐርሰንት ይሰጠናል። ሰራተኛው በ36 ወራት ጊዜ ውስጥ አማካይ ደሞዙ ቅድም ካልኩሌት ያደረግነው 19,027 ብር ከ78 ሳንቲም ነው። ይህንም በ62.5 ፐርሰንት እናበዛለን ይህ ደግሞ 11892 ብር ከ36 ሳንቲም ይሰጠናል። ይሄ ማለት የሰራተኛው የአገልግሎት የጥረት አበሉ 11892 ብር ከ36 ሳንቲም ይሆናል ማለት ነው። ነገር ግን የአገልግሎት ጥረት አበሉን በምናሰላበት ጊዜ የ3 ዓመት አማካይ ደሞዙ ከ70% መብለጥ አይችልም። ይህ ማለት ለምሳሌ ሰራተኛው 43 ዓመታት ያገለገለ ቢሆን የሶስት 3 ዓመት አማካይ ደሞዙ 22000 ብር ቢሆን ለመጀመሪያው 10 ዓመት 30 ፐርሰንት ይታሰብለታል። ከ10 ዓመት በኋላ ላገለገለው ደግሞ በ1.25 ፐርሰንት ይባዛለታል። ይህ ማለት ከ43 ዓመት ውስጥ የመጀመሪያው 10 ዓመት ሲነሳ 33 ዓመት ቀሪ አለው። ስለዚህ 33 ዓመቱን በ1.25 እናበዛዋለን 43.75 አለ። ሁለቱን ስንደምራቸው 73.75 ፐርሰንት ሆነ ማለት ነው። 73.75%ን ቀጥታ መውሰድ አንችልም ምክንያቱም ከ70 ፐርሰንት በላይ ሊታሰብ እንደማይገባ በአዋጁ ገደብ ስለተደረገለት፣ ስለዚህ ማክሲመሙን 70 ፐርሰንት እንወስድለታለን ማለት ነው። የሶስት ዓመት አማካይ ደሞዙ ወይም የ36 ወራት አማካይ ደሞዙ 22 ሺህ ብር ነው። 22 ሺህ ብር ሲባዛ በሰባ እናደርግና 15400 ብር የአገልግሎት የጡረታ አበል ይሆናል ማለት ነው። ነገር ግን ይህ 70 ፐርሰንት ገደብ የተደረገው የጡረታ አበል ጭማሬ በሚደረግበት ጊዜ የጡረታ አበል መጠኑ የአማካይ ደሞዙን ከ70 ፐርሰንት በላይ አልፎ ሊሄድ ይችላል። በዚህ ጊዜ ገደብ የለውም ማለት ነው። ለመጀመሪያ ጊዜ ግን የአገልግሎት የጡረታ አበሉ ሲወሰን ከሰራተኛው የሶስት ዓመት አማካይ ደሞዙ ከ70 ፐርሰንት መብለጥ አይችልም። ነገር ግን ሰራተኛው ከ10 ዓመት ያነሰ አገልግሎት ፈጽሞ የጡረታ ማውጫ እድሜው ቢደርስ የጡረታ አበል አያገኝም። ነገር ግን የአገልግሎት ዳረጎት ይከፈለዋል ማለት ነው። ምክንያቱም የጡረታ አበል አገልግሎት ለማግኘት ሚኒመም አስር ዓመት ያገለገለ ሰራተኛ መሆን አለበት። የአገልግሎት ዳረጎት የሚባለው የአንድ ጊዜ ክፍያ ነው። ይህ የአገልግሎት ዳረጎት የሚታሰበው ሰራተኛው ከስራ ከተሰናበተ ወር በፊት ይከፈለው የነበረው ደሞዙ በ1.25 እንደዚሁም ደግሞ ላገለገለበት አመታት ተባዝቶ ነው የሚታሰበው ማለት ነው። ለምሳሌ ሰራተኛ ጡረታ ከመውጣቱ በፊት የነበረው የወር ደሞዙ አስራ አምስት ሺህ ብር ቢሆን አስራ አምስት ሺህ ብር ሲባዛ በአንድ ነጥብ ሁለት አምስት ሲባዛ ደግሞ ላገለገለው አመት ነው የሚደረገው። የአገልግሎት ዘመኑ ደግሞ ስምንት ዓመት ቢሆን በስምንት ይባዛል ማለት ነው። ይህ ደግሞ መቶ አምሳ ሺህ ብር ይመጣል። የአገልግሎት ዳረጎት አንድ ጊዜ ብቻ ነው የሚከፈለው፣ እንደ ጡረታ አበል በየወሩ የሚከፈል አይደለም። ሁለተኛው የአበል አይነት ደግሞ የጤና ጉድለት የጡረታ አበል ነው። ይህንን የጡረታ አበል ማግኘት የሚችለው ሰራተኛ ቢያንስ አስር ዓመታትን ያገለገለ ሰራተኛ ሆኖ በጤና ጉድለት ምክንያት ደሞዝ የሚያስገኝ ማናቸውንም ስራ መስራት የማይችል መሆኑ ተረጋግጦ ከስራ ሲሰናበት የጤና ጉድለት የጡረታ አበል እስከ ዕድሜው ልክ ይከፈለዋል ማለት ነው። የጤና ጉድለት የጡረታ አበልን መጠን ለማስላት ተመሳሳይ የሆነ አሰራር ነው ያለው ከአገልግሎት የጡረታ አበል ጋር። ስለዚህ ቀድሜ ባሳየዋችሁ የአገልግሎት የጡረታ አበልን መጠን ለማስላት ይሄድንበት መንገድ መከተል ብቻ ነው የሚጠበቅብን ማለት ነው። እንደዚሁም ደግሞ የጤና ጉድለት የገጠመው ሰራተኛ ከአስር ዓመት ያነሰ ያገለገለ ከሆነ በጤና ጉድለት ምክንያት ለስራ ብቁ ባለመሆኑ ከስራ ሲሰናበት የጤና ጉድለት ዳረጎት ይከፈለዋል ማለት ነው። ከአስር ዓመት በታች ስላገለገለ ነው። ከአስር ዓመት በላይ ቢሆን ኖሮ የጤና ጉድለት የጡረታ አበል ለነበረ የሚታሰብለት። ነገር ግን አገልግሎቱ ከአስር ዓመት ያነሰ በሚሆንበት ጊዜ ልክ እንደ አገልግሎት ዳረጎት ሁሉ የጤና ጉድለት ዳረጎት የሚባል ደግሞ ከአስር ዓመት በታች ስላገለገለ ነገር ግን የጤና ጉድለት ለገጠሞ ሰራተኛ የአንድ ጊዜ ክፍያ ይታሰብለታል ማለት ነው። ይህንን ለማስላት ለምሳሌ ሰራተኛው በጤና ጉድለት ምክንያት ከስራ ከተሰናበተበት ወር በፊት ይከፈለው የነበረው ደሞዙ አስር ሺህ ብር ቢሆን አስር ሺህ ብር ሲባዛ በአንድ ነጥብ ሁለት አምስት ሲባዛ ደግሞ ላገለገለበት ዓመት ያገለገለበት ዓመት ለምሳሌ ስድስት ዓመታት ብቻ ቢሆኑ በስድስት እናበዛዋለን ማለት ነው። ይህ ደግሞ ሰባ አምስት ሺህ ብር ይሰጠናል ማለት ነው። ስለዚህ ለዚህ ሰራተኛ የጤና ጉድለት ዳረጎት መጠኑ ሰባ አምስት ሺህ ብር ይሆናል ማለት ነው። ይህ ሰባ አምስት ሺህ ብር አንድ ጊዜ ብቻ ነው የሚከፈለው፣ ማለት ነው ዳረጎት ስለሆነ። ሶስተኛው የአበል አይነት ደግሞ የጉዳት ጡረታ አበል ነው። የዚህ የጡረታ አበል ደግሞ የሚታሰበው ሰራተኛ መደበኛ ስራውን በሚሰራበት ጊዜ ጉዳት ሲደርስበት ነው። ጉዳቱ እንግዲህ ሁለት አይነት ነው። አንደኛ አክሲደንታል ነው፣ ወይም ደግሞ በአደጋ ምክንያት የሚደርስ ጉዳት ነው። ሁለተኛ ደግሞ በስራው ሁኔታ ምክንያት የሚመጣ በሽታ በሚሆንበት ጊዜ ነው ማለት ነው። ለምሳሌ ከፍተኛ ቅዝቃዜ ያለበት ከፍተኛ ሙቀት ያለበት ወይም ደግሞ ለኬሚካል ተጋላጭ የሆነ ሰራተኛ በዚህ ምክንያት የጤና ጉዳት ሊያጋጥመው ይችላል። ይህ ሰራተኛ ማንኛውንም ደሞዝ ሊያስገኝ የሚችል ስራ መስራት እንደማይችል በሕክምና ቦርድ ከተረጋገጠበት ጊዜ ጀምሮ የጉዳት የጡረታ አበል ሊከበርለት ይችላል። ነገር ግን ሰራተኛ የደህንነት መጠበቂያ መመሪያዎችን በመጣሱ ምክንያት የአደጋ መከላከያ ደንቦችን በመተላለፉ ምክንያት ለሚደርስበት ጉዳትና መጠጥና አደንዛዥ ዕፆችን ተጠቅሞ በሚደርስበት ጉዳት ጊዜ በራሱ ላይ ጉዳት እንዳደረሰ ስለሚታሰብ የጉዳት የጡረታ አበል አይታሰብለትም የጉዳት የጡረታ አበል የሚታሰበው ደግሞ ሰራተኛው ላይ የደረሰው ጉዳት ከአስር ፐርሰንት ያላነሰ ሆኖ ሊድን የማይችል ጉዳት መሆን አለበት ደሞዝ የሚያስገኝ ማናቸውንም ስራ መስራት የማይችል በመሆኑ ከስራ ሲሰናበት የጉዳት አበል እስከ እድሜ ልኩ ይከፈለዋል ማለት ነው የሚከፈለው የጉዳት የጡረታ አበል መጠን ደግሞ ሰራተኛው ጉዳት ከደረሰበት ወር በፊት ያገኝ ከነበረው መደበኛ የወር ደሞዙ አርባ ሰባት ፐርሰንት ይሆናል ይህ ማለት ለምሳሌ ሰራተኛው ጉዳት ከመድረሱ በፊት ደሞዙ ሰላሳ ሺህ ብር ቢሆን ሲሆን የ30 ሺህ ብር 47 ፐርሰንት 14100 ብር ይሆናል ማለት ነው። ነገር ግን ከዚህ ስሌት ይልቅ ለሰራተኛው በአገልግሎት የጡረታ አበል መሰረት ተሰርቶለት ከዚህኛው የተሻለ መጠን የሚያገኝ ከሆነ በአገልግሎት የጡረታ አበል መሰረት ይታሰብለታል። ለምሳሌ ሰራተኛው 28 ዓመት ያገለገለ ቢሆን ለመጀመሪያው 10 ዓመት 30 ፐርሰንት ይታሰብለታል። ቅድም ለአገልግሎት የጡረታ አበል እንዳሰላ ነው ማለት ነው። ለተቀሩት 18 ዓመታት ደግሞ በ1 ነጥብ 25 ፐርሰንት ይታሰብለታል ማለት ነው። 22.5% ይሆናል። ሁለቱን ስንደምራቸው 30% ሲደመር 22.5% 52.5% ይሆናል። የሰራተኛው የ3 ዓመት ደሞዙ 20 ሺህ ብር ሲከፈለው የነበረው ለ13 ወራት ቢሆን 25 ሺህ ብር ደግሞ ለ15 ወራት ቢሆን 30 ሺህ ብር ደግሞ ለ8 ወራት ሲከፈለው የነበረ ቢሆን 20 ሺህ ብር ሲባዛ በ13 ወራት 260 ሺህ ብር ሲባዛ በ13 ወራት 260 ሺህ ብር ይሆናል። 25 ሺህ ብር ሲባዛ በ15 ወራት 375 ሺህ ብር ይሆናል። 30 ሺህ ብር ሲባዛ በ8 ወራት 240 ሺህ ብር ይሆናል። ሶስቱን ስንደምራቸው 975 ሺህ ብር ይመጣል ማለት ነው። ይህንን ለ36 ወራት እናካፍላለን። 27083 ነጥብ 33 ሳንቲም ይሆናል ማለት ነው። ይሄ አማካኝ የሶስት ዓመት ደሞዙ ነው። ይህንን በፐርሰንቴጁ እናበዛለን። ፐርሰንቴጁ ማለት እዚህ ጋር አስልተን ያመጣ ነው። ለመጀመሪያው 10 ዓመት 30 ፐርሰንት ነው። ለተቀሩት 15 ዓመታት ደግሞ 22.5% ነው። የሁለቱ ድምር 52.5% ነው። ስለዚህ አማካይ የሶስት ወር ደሞዙን በ52.5% ስናደርገው 14218 ብር ከ75 ሳንቲም ያገኛል ማለት ነው። ከሁለቱ ኮምፔር እናደርጋለን ማለት ነው። በጉዳት አበል ካልኩሌት ሲደረግለት 14100 ብር ነው። በአገልግሎት የጡረታ አበል ካልኩሌት ስናደርግለት ደግሞ 14218 ብር ከ75 ሳንቲም ነው። ስለዚህ የተሻለው የአገልግሎት የጡረታ አበሉ ስለሆነ ይህንን የአገልግሎት የጡረታ አበሉን ይታሰብለታል ማለት ነው። ነገር ግን የጉዳት መጠኑ ከ10 ፐርሰንት ያላነሰ ሆኖ ስራ መስራት የሚችል በሚሆንበት ጊዜ የጉዳት የጡረታ አበል አይታሰብለትም። የሚታሰብለት የጉዳት ዳረጎት ይሆናል። ይህም ጉዳት ከመድረሱ በፊት ሲያገኝ የነበረው የወር ደሞዙ ሲባዛ በ47 ፐርሰንት ሲባዛ በ60 ሲባዛ ደግሞ የጉዳቱ መጠን የጉዳቱ መጠን እንግዲህ የጉዳት የጡረታ አበልም ለማግኘት የጉዳት ዳረጎትም ለማግኘት የጉዳት መጠኑ ከ10% ያላነሰ መሆን አለበት። ልዩነቱ የጉዳት የጡረታ አበል ለማግኘት ማንኛውንም ደሞዝ ሊያስገኝ የሚችል ስራ መስራት የማይችል መሆኑ በሕክምና ቦርድ የተረጋገጠ ይሆናል። የጉዳት ዳረጎት ለማግኘት ደግሞ የጉዳቱ መጠን ከአስር ፐርሰንት ያነሰ መሆን የለበትም። ነገር ግን ደሞዝ የሚያስገኝ ስራ መስራት ይችላል ማለት ነው። የጉዳት ዳረጎት የሚታሰብለት ደሞዙ ሲባዛ 47 ፐርሰንት ሲባዛ በስልሳ ሲባዛ የጉዳቱ መጠን የጉዳ ቱን መጠን የሚወስነው የህክምና ቦርድ ነው። ለምሳሌ የጉዳቱ መጠን 15 ፐርሰንት ቢሆን እንደነገርኳችሁ ከ10 ፐርሰንት ማነስ የለበትም። ለሁለቱም የጡረታ አበልም ቢሆን የጉዳት ዳረጎትም ቢሆን የጉዳቱ መጠን ከ10 ፐርሰንት ያነሰ መሆን የለበትም። በዚህ ምሳሌ መሰረት 15 ፐርሰንት ቢሆን የዳረጎት መጠኑ 5760 ብር ይሆናል ማለት ነው። አስቀድሜ እንደነገርኳችሁ ዳረጎት አንድ ጊዜ ብቻ ነው የሚከፈለው። እንደ ጡረታ አበል በየጊዜው በየወሩ የሚከፈለው አይደለም ማለት ነው። የጡረታ አበል ሲከፈለው የነበረ ጡረተኛ ቢሞት ወይም በስራ ላይ ያለ ቢሞት የጡረታ አበሉ ወይም ደግሞ ዳረጎቱ ለተተኪዎቹ ይከፈላቸዋል ማለት ነው። ተተኪዎች የሚባሉት ሚስት ወይም ባል፣ ከ18 ዓመት በታች የሆኑ ልጆች። ነገር ግን ልጆቹ የአካል ጉዳተኛ ወይም ደግሞ የአእምሮ ሕመምተኛ ከሆኑ ከ21 ዓመት በታች መሆን ይጠበቅባቸዋል። ሌላኛው ተተኪ ደግሞ ወላጆች ናቸው። ወላጆች በሚሆኑበት ጊዜ ግን ሙሉ ለሙሉ ወይም ደግሞ በአብዛኛው በሟች ልጃቸው ሲረዱ የነበሩ ከሆነ ተተኪዎች ይሆናሉ ማለት ነው። ስለዚህ እነዚህ ሶስቱ ናቸው። ለተተኪዎች የጡረታ አበል የሚታሰበው አንደኛ አገልግሎት ወይም የጡረታ አበል ወይም ደግሞ የጉዳት ጡረታ አበል በመከፈል ላይ ያለ ከሞተ ነው። ሁለተኛ ደግሞ ቢያንስ አስር ዓመት አገልግሎ በስራ ላይ እያለ ከሞተም እንደዚሁ ለተተኪዎች የጡረታ አበል ይታሰብላቸዋል። ሶስተኛ ደግሞ በስራ ላይ በደረሰ ጉዳት ምክንያት ከሞተ እንደዚሁ ለተተኪዎች የጡረታ አበል ይታሰብላቸዋል ማለት ነው። ለተተኪዎች የሚታሰበው ዳረጎት ደግሞ ማቹ ከአስር ዓመት ያነሰ አገልግሎት ያለው ሰራተኛ በስራ ላይ እያለ ከሞተ ለተተኪዎቹ ዳረጎት ይከፈላቸዋል። ነገር ግን የዳረጎት ክፍያ የሚከፈላቸው ተተኪዎች ባል ወይም ሚስት፣ ከ18 ዓመት በታች የሆኑ ልጆች፣ የአካል ጉዳተኛና የአእምሮ ሕመምተኛ ከሆኑ ደግሞ ከ21 ዓመት በታች ለሆኑ ልጆች ብቻ ነው። ወላጆች የተተኪ ዳረጎት የማግኘት መብት አይኖራቸውም ማለት ነው። ለተተኪዎች የሚታሰብላቸው የጡረታ አበል መጠን ስንመለከት ለሚስት ወይም ለባል በሚሆንበት ጊዜ ሟቹ የጡረታ አበል ሲያገኝ ከነበረው ሀምሳ ፐርሰንት ያሰብላቸዋል። ነገር ግን ተተኪ የጡረታ አበል እየተከፈለው ያለው የትዳር አጋር ሌላ ትዳር ከፈጸመ የጡረታ አበሉ ይቋረጥበታል። ይህም የሚቋረጠው ተተኪዋ ሚስት ከሆነች ከአርባ አምስት ዓመት እድሜዋ በታች ሌላ ትዳር ከያዘች የተተኪ የጡረታ አበሉ ይቋረጥባታል። የተተኪ የጡረታ አበል እየተቀበለ ያለው ባል ከሆነ ደግሞ ከሃምሳ ዓመት እድሜው በታች ሌላ ትዳር ከያዘ የተተኪ የጡረታ አበሉ ይቋረጥበታል ማለት ነው። ነገር ግን የተተኪ የጡረታ አበል ባለመብቱ የአካል ጉዳተኛ በሚሆንበት ጊዜ ባልም ሆነ ሚስት ማለት ነው፣ ሌላ ትዳር ቢፈጽምም የተተኪ የጡረታ አበሉ አይቋረጥበትም። ሌላኛው ተተኪ ደግሞ ልጆች ናቸው። ልጆች ሲባል እንግዲህ ሕጋዊ የጉድፈቻ ልጆችንም ይጨምራል። የልጆች የተተኪ የጡረታ አበል መጠን ደግሞ የሟች የጡረታ አበል መጠኑን 20 ፐርሰንት ለልጅ ይታሰባል። ሁለቱም ወላጆች ለሞቱበት ልጅ ደግሞ የጡረታ አበሉ 30% ይሆናል ማለት ነው። እንደዚሁም ደግሞ የጡረታ አበሉን ሲያገኙ የነበሩት ሁለቱም ወላጆች በሚሆንበት ጊዜ ተተኪው ልጅ ከእያንዳንዳቸው 20% ይታሰብለታል። ነገር ግን ከእያንዳንዳቸው የሚቀበለው 20% መጠኑ አንዱ ወላጅ 30% ቢቀበል የተሻለ የሚሆን ከሆነ ወይም ደግሞ የሚበልጥ የሚሆን ከሆነ 30% የተሻለ ከሚያገኘው ወላጁ የጡረታ አበል ላይ ይታሰብለታል ማለት ነው። የወላጅ የጡረታ አበል ደግሞ ወላጆች እናትም አባትም በሚሆንበት ጊዜ ለእያንዳንዳቸው የጡረታ አበል 15 ፐርሰንት ይታሰብላቸዋል። ነገር ግን ልጃቸው ሌላ ተተኪ ከሌለው ለወላጆቹ ለእያንዳንዳቸው 20 ፐርሰንት የጡረታ አበል ይታሰብላቸዋል። እንግዲህ ይህ የጡረታ አበል የሚወሰነው የአገልግሎቱ መጠን፣ የእድሜው መጠን፣ የደሞዙ መጠን እንደዚሁም ደግሞ የጉዳቱን ሁኔታ እንዴት ሊወሰን እንደሚገባ በአዋጁ የተቀመጠ ቢሆንም የጡረታ አበል መጠኑንና የዳረጎት መጠኑን የሚወስነው የጡረታ ፈንድ አስተዳደሩ ነው። ነገር ግን በአስተዳደሩ ውሳኔ ቅር ከተሰኛችሁ እንደገና እንዲታይላችሁ ልታመለክቱ ትችላላችሁ። አስተዳደሩ ደግሞ የእናንተን ቅሬታ ተቀብሎ በድጋሚ መርምሮ የሚሰጣችሁ ምላሽ ላይም አሁንም ቅሬታ ካለባችሁ ለማህበራዊ ዋስትና ይግባኝ ሰሚ ጉባኤ ቅሬታችሁን ማቅረብ ትችላላችሁ ማለት ነው። ጉባኤው ደግሞ ጉዳያችሁን መርምሮ የሚሰጣችሁ ውሳኔ የመጨረሻ ውሳኔ ይሆናል። ነገር ግን የጉባኤው ውሳኔው መሰረታዊ የሕግ ስህተት አለ ብላችሁ የምታምኑ ከሆነ ውሳኔው በተሰጠ በሰላሳ ቀናት ውስጥ ለጠቅላይ ፍርድ ቤት ወይም ደግሞ ለሰበር ይግባኝ ማለት ትችላል ትችላላችሁ ማለት ነው። እንግዲህ የጡረታ መዋጮ በሚደረግበት ጊዜ በየወሩ አሰሪው የእናንተን ድርሻና የራሱን ድርሻ ጨምሮ ለጡረታ ፈንዱ በየወሩ የመክፈል ግዴታ አለበት። ለሰራተኞቹ ደሞዝ ከከፈለበት ወር ቀጣይ ባለው ወር በሰላሳ ቀናት ውስጥ ለጡረታ ፈንዱ ገቢ ማድረግ ይጠበቅበታል። ከሰራተኞቹ ደሞዝ ላይ የሰራተኛውን ድርሻ አሰሪው ሳይቀንስ ከቀረ ክፍያውን እራሱ ለመፈጸም ይገደዳል ማለት ነው። ነገር ግን በዚህ መሰረት ገቢ ያላደረገ አሰሪ በባንክ ማስቀመጫ ወለድ መጠን መሰረት የሚታሰብ ወለድ እና እንደዚሁም ደግሞ በየወሩ ቅጣት ይከፍላል ማለት ነው። መስሪያ ቤቱ ከሶስት ወር በላይ ለጡረታ ፈንዱ ገቢ ሳያደርግ ከቆየ ከባንክ ሂሳቡ ላይ ተቀንሶ ለጡረታ ፈንዱ ገቢ እንዲደረግ አካውንቱ ላለበት ኔኒ ፋይናንስ ተቋም፣ ከባንክ ውጭ በሌላ የፋይናንስ ተቋም ላይም አካውንት ካለው ከዛ አካውንቱ ላይ ተቀንሶ ገቢ እንዲደረግ ይደረጋል። ነገር ግን ይህ ትእዛዝ የደረሰው የፋይናንስ ተቋም በዚህ መሰረት ገቢ ከማድረጉ በፊት ያሰሪውን ገንዘብ ወጪ እንዲያደርግ ከፈቀደላት ወጪ በተደረገው መጠን ወይም ደግሞ ባለበት ዕዳ መጠን ባንኩ ወይም ደግሞ ሌላ የፋይናንስ ተቋሙ ኃላፊነት ይወስዳል። ከዚህ ውጭ ማንኛውም አሰሪ ለጡረታ ፈንዱ ገቢ ማድረግ ያለበትን ገቢ ሳያደርግ በፊት ገቢ ስለማድረጉ ክሊሪያንስ ካልተሰጠው በስተቀረ ከማንኛውም የመንግስት አካል የተሰጠውን ማንኛውንም አይነት ፍቃድ አይታደስለትም። እንግዲህ የጡረታ አበል እንደምታውቁት በየወሩ ነው የሚከፈለው፣ በአንዳንድ ኤክሰፕሽኖች ካልሆነ በስተቀረ እዛ ባለፈ የውዝፍ የጡረታ አበል ወይም ደግሞ ዳረጎት ክፍያ ጥያቄ ማቅረብ የምትችሉት ከአምስት ዓመት በላይ ካለፈ በይርጋ ይታገድባቸዋል። ለጡረታ ፈንድ አጠቃቀም መግቢያ ላይም የተወሰነ እንዳነሳውላቸው የጡረታ ፈንዱን አንደኛ፣ ለጡረታ አበል ክፍያዎች ነው። ሁለተኛው ደግሞ በአስተዳደር የስራ አመራር ቦርዱ በሚወሰኑ አስራፊና አስተማማኝ ኢንቨስትመንቶች ላይ ማዋል እንደሚችል አዋጁ ስልጣን ሰጥቶታል። ሶስተኛው ደግሞ ለአስተዳደሩ አስተዳደራዊ ወጪዎች ብቻ እንደሚውል ከእነዚህ ከሶስቱ ውጪ ለማንኛውም ወጪ ሊውል እንደማይገባ በአዋጁ ተደንግጓል። ሌላው የአስተዳደር ፈንዱ በአክቸሪ ግምገማ እንደሚደረግ እንደዚሁ አዋጁ ደንግጓል። እንግዲህ እነዚህ አክቸሪ የሚባሉት ሪስክ ኤክስፐርት ናቸው። ቀድመው ስጋትን አይደንቲፋይ አድርገው የተለያዩ ስታትስቲካዊ መረጃዎችን በማሰባሰብ ይህ ማለት ኤስቲሜት ያደርጋሉ። የተለያዩ የስጋት ትንተናዎችን ያደርጋሉ። የኢንቨስትመንት አፈጻጸሙንም እንደዚሁ ይገመግማሉ ማለት ነው። እንግዲህ የጡረታ አበሉም ከጡረታ የሚሰበሰብ መዋጮ እንደዚሁም ደግሞ ከጡረታ ፈንድ ኢንቨስትመንት ከሚገኘው ትርፍ ላይ ግብር አይከፈልበትም። አንዳንድ አገራት ግን ያስከፍላሉ። አሜሪካ ራሱ ማስከፈል ከጀመረች ረጅም ዓመታት ሆኗታል። እኛ አገር ባለ ሁኔታ የጡረታ አበሉም መዋጮም እንደዚሁም ደግሞ የጡረታ ፈንዱ ኢንቨስት ተደርጎ ከሚገኘው ትርፍ ላይም ታክስ አይከፈልበትም ማለት ነው። እንግዲህ የጡረታ ፈንዱ ከፍተኛ የሆነ ገንዘብ በየአመቱ ይሰበስባል። ትርፍም አለው። ምንም እንኳን ኢንቨስት እያደረገ ያለው ያናህል ትርፍ የሚያስገኝ ኢንቨስትመንት ላይ ባይሆንም በየአመቱ ከፍተኛ የሆነ ትርፍ ያገኛል። የሆነበት ምክንያት እንግዲህ አንደኛ የሚዋጣው መጠን ከፍተኛ ነው። ሁለተኛ ደግሞ የሚከፈለው የጡረታና የዳረጎት መጠኑ በጣም አነስተኛ በመሆኑ ምክንያት ነው። በነገራችን ላይ የሚዋጣው የጡረታ መዋጮው መጠን ከሰራተኛው 7 ፐርሰንት ነው፣ ከአሰሪው ደግሞ 11 ፐርሰንት ነው። ለማንኛውም ሰራተኛ በሚሆንበት ጊዜ ነው ሰራተኛው ወታደር ወይም ደግሞ የፖሊስ አባል በሚሆንበት ጊዜ ራሱ የሚያዋጣው 7 ፐርሰንት ነው መስሪያ ቤቱ ደግሞ የሚያዋጣለት 33 ፐርሰንት ነው የጡረታ አበል ሲታስብለትም ለማንኛውም ሰራተኛ በሚሆንበት ጊዜ ከ10 ዓመት በላይ ላገለገለው አገልግሎቱ በ1.25 ፐርሰንት እንደሚታሰብለት ቅድም አሳይቻችሁ ነበረ ለወታደርና ለፖሊስ አባላት በሚሆንበት ጊዜ በ1.65 ፐርሰንት ነው የሚታሰብላቸው ማለት ነው እንግዲህ በፋይናንሱ ሁለት አይነት የጡረታ ፈንድ አይነት አለ ዲፋይንድ በነፊት እና ዲፋይንድ ኮንትሪቢሽን የሚባል ዲፋይንድ በነፊት የሚባለው የጡረታ ማውጫ ዕድሜያችሁ የምታገኙት የጡረታ አበል መጠናቸው ከወዲሁ ቀድሞ የተቆረጠ ወይም ደግሞ እየተወሰነ ነው ማለት ነው። ዲፋይንድ ኮንትሪቢሽን የሚባለው ደግሞ የጡረታ መዋጮ መጠኑ በየጊዜው የሚዋጣው ዲተርማይን የተደረገ ነው። የኛን ሀገር ስናየው ግን የጡረታ መዋጮም ዲፋይን የተደረገ ነው። በጡረታ መውጫ እድሜው ደግሞ የሚወሰደው የጡረታ መጠን ድሞ ሴት የተደረገ ነው። ደወንሊቲንግ ባሪ እንዲያደርግ የሚያደርገው ፋክተር ደሞዙና የአገልግሎቱ ዘመን ነው እንጂ ኢንቨስት ተደርጎ ከኢንቨስትመንት የተገኘው ትርፍ ላይ ቤዝ ያደረገ አይደለም ማለት ነው። ሁለቱም ዲፋይን የተደረጉ ናቸው። የሁለቱንም ኔቸር የያዘ አይነት ስኪም ነው ማለት ነው። የኛ አገር እንግዲህ ይህንን ስንመለከተው አሁን ላይ ሰራተኛው የሚያዋጣው ሲታሰብ እና በጡረታ አድሜው ላይ የሚከፈለው ሲታሰብ በጣም አይገናኝም ይህ ማለት ምን ማለት ነው አሁን ላይ ለጡረታው የሚወጣው አንድ ሺህ ብር ቢሆን ከ30 ከ40 ዓመት በኋላ ይህ አንድ ሺህ ብር እኩል ቫሊዩ አይኖረውም ምክንያቱም የገንዘብ የመግዛት አቅሙ በየጊዜው እየጋሸበ ስለሚሄድ ማለት ነው ስለዚህ ይሄ ዲስካውንቲንግ ፋክተር ይባላል። በፋይናንስ በውስጡ የኢንትረስት ኤለመንት አለው ማለት ነው። ነገር ግን የተለያዩ የመንግስት ባለስልጣናትን ከሰማችው ለጡረተኛው የሚከፈል ጡረታ አበል እሱ ካዋጣው አንጻር ከፍተኛ እንደሆነ በተለያዩ ሚዲያዎች ላይ ሲናገሩ ይሰማሉ። ነገር ግን እውነታው ይሄ አይደለም። አንደኛ የጡረታ መዋጮ የሚዋጣው ለረጅም ዓመታት ነው። ከሰላሳ ከአርባ ዓመት በላይ ነው የሚዋጣው። በነገራችን ላይ ለጡረታ መዋጮ ማዋጣት የሚፈቀድበት እድሜ 14 እድሜው ጀምሮ ሰራተኛው ስራ ከተቀጠረ የጡረታ መዋጮ መክፈል ይኖርበታል። እንግዲህ ይሄ 14 ዓመት የሆነበት ምክንያት ቀድሞ የነበረው የአሰሪና ሰራተኛ ህጉ አንድ ሰራተኛ ሚኒመም ለስራ የደረሰ እድሜ የሚባለው 14 እድሜ ስለነበረ ነው። በአዲሱ አዋጅ ግን ከ15 ዓመት ጀምሮ ሰራተኛ መቅጠር እንደሚቻል በአሰሪና ሰራተኛ አዋጁ ተደንግጓል። ቀድሞ የነበረው ግን ከ14 ዓመት ጀምሮ ስለሚል የጡረታ የአገልግሎት ጊዜውም ከ14 ዓመት ጀምሮ ይቆጠርለታል ማለት ነው። ከዛ በታች ግን ከሆነ የሰራተኛ ቀጥሩ ራሱ ኢሌጋል ስለሆነ የጡረታ መዋጮም አይደረግለትም ማለት ነው። ስለዚህ ይህ ሰራተኛ ከ14 እድሜው ጀምሮ እስከ ጡረታ መውጣው ጊዜው ሲታሰብ ከ30 ከ40 ዓመት በላይ ስለሆነ ያገለገለው ጊዜ በጣም ለብዙ አመታት ነው የሚያዋጣው ማለት ነው። ነገር ግን ከጡረታ እድሜው በኋላ ይህ ሰራተኛ ለምን ያክል እድሜ የጡረታ አበሉን እየበላ ይኖራል ተብሎ ሲታሰብ ከአስራ ዓመት በላይ የሚኖረው ጡረተኛ ያን ያህል ብዙ አይሆንም። ምክንያቱም የሀገራችን የላይፍ ኤክስፔክታንሲ ሰባም አይሞላም። አሁን ነው እየተሻሻለ ከስልሳዎቹ አጋማሽ እያለፈ የመጣው እንጂ። እንግዲህ ለዚህ መፍትሄ ይሆናል ብዬ የማስበው በሁለቱም አዋጆች ላይ የተቀመጠውን ማለትም በግል ድርጅት ሰራተኞች ጡረታ አዋጅ እና በመንግስት ሰራተኞች ጡረታ አዋጅ ላይ ለፈንድ አስተዳደሩ የተሰጠውን ስልጣን በነፃነት እንዲጠቀም መንግስት ነፃ ሊያደርገው ይገባል። ቢያንስ የግል ድርጅት ጡረታ ፈንድ አስተዳደሩ ነፃ ሊደረግ ይገባል። ኢንዲፔንደንት ሆኖ በመረጠው የኢንቨስትመንት ኤሪያ ላይ ኢንቨስት እንዲያደርግ እና ለጡረተኞችም የጡረታ አበላቸውን በየጊዜ የኑሮ ሁኔታውን እያየ ጭማሪ እንዲያደርግ ነፃነት ሊሰጠው ይገባል። በነገራችን ላይ የመንግስት ሰራተኞች ጡረታ አዋጅ የሚባለው 1267 ነው ሁለት ፈንድ ነው ያለው። በውስጡ የወታደሮችና ለፖሊስ አባላት አገልግሎት፣ እንደዚሁም ደግሞ የሲቪል አገልግሎት ማለት ነው። በሁለቱም አዋጆች ላይ ያሉት ሀሳቦች በአብዛኛው ተመሳሳይ ነው ኤክሰፕት ለፖሊስ አባላትና ለወታደሮች እንደዚሁም ደግሞ ከመንግስት ከፍተኛ ባለስልጣን ጋር በተያያዘ ና ከምክር ቤት አባላት ጋር በተያያዘ የተቀመጡ አንዳንድ ኤክሰፕሽኖች አሉ እንጂ ከዛ ውጭ ላሉት ሰራተኞች በአብዛኛው ተመሳሳይ ነው ሁለቱም አዋጅ ጋር ያለው አሰራር ማለት ነው። እንግዲህ ሰራተኞች የጡረታ አበልን ምክንያት በማድረግ የሰራሁላችሁ ቪዲዮ ይህንን ይመስላል። ቪዲዮ ከጠቀማችሁ ላይክ ሼር አድርጉ። ለቤኮቲዩብ እንግዳ ከሆናችሁ ሰብስክራይብ አድርጉት። አብራችሁኝ ስለቆያችሁኝ ያመሰግናለሁ። ቻው